የሚወዳችሁ ሰው የሚፈልጋችሁ ሰው ለናንተ የሚሳሳላችሁ ሰው ለሞራላችሁ፣ ለፍላጎታችሁ፣ ለክብራችሁ፣ ለሁለንተናችሁ እንደሚጨነቅላችሁ አትዘንጉ እና የጊዜያዊ ፍቅር የያዘው ሰው ለጊዜያዊ ስሜቱ፣ ለጊዜያዊ ሙራዱ፣ ለጊዜያዊ ለራሱ የሚከጅለውን ነገር ብቻ ነው። እሱም የሚወደውን አድርጊ፣ እሱም የሚፈልገውን አድርጊ፣ እሱ እንደዚህ የሚለውን አድርጊ እያለ አንቺም ማትፈልጊውን በመጠየቅ ላይ የሚዘወትረው አንቺም አትፈልጊውን አድርጊ የሚልሽ በቃ አንቺ በማትፈልጊው ነገር ላይ የሚያዚ ሰው ይሄ ላንቺ የተከለቀ አይነት አይደለም ማለት ነው። የትዳር አጋሪ ብለሽ የምትይዥው ለአንቺ ሞራል ላንቺ ስብእና አይደለም። ላንቺ ስብእና፣ ለቤተሰቦችሽ፣ ለወዳጆችሽ የሚጨነቅልሻል። በምታደርጋቸው ነገራቶች የሚመጡትን ምላሽ የሚያጋጥሙሽን አዋቅብ እያንዳንዱ ነገርሽን ኢቭን ከአላህ ጋር ያለሽን ትስስር ሊያበላሽ አይፈልግም። ከሰው ጋር ያለሽን ትስስር ሊያበላሽ አይፈልግም። ፌቨር በቃ የስለረጋርሽ አጋርሽ ነው። በቃ አጋዥሽ ነው። አንቺን ወደ ትክክለኛ መንገድ ሊመራሽ የሚችል ረዳትሽ ነው። ገብቶሻል? እንደ አባትም ደግሞ ስታጠፍ የሚቆጣሽ ነው፣ የሚገስጽሽ ነው። የሚያስፈልግሽ ነገር ሲኖር የቻለውን ያህል በቀደር ማስጠጣ ያኔ በቻለው ያህል በቻለው አቅም ለአንቺን ሊያሟላልሽ የሚችል ነው።